የሀይሚምዬና የብሩኬ መከታ ወንድም ጓደኛ ሳይሆን ወንድም ፍፄሜ ዛሬ ቻናል ተከፍቶለታል በጣም የብዙ ሰው ጥያቄ ነበረ ለፍፄ ቻናል ይከፈትለት በጣም መልካም ወንድማችን ነው እያለ በጣም ብዙ ኮሚኒቲ ሲጻፉ ነበር እና ይኸው እንግዲህ ዛሬ ቀኑ ደርሶ ቻናል ተከፍቶለታል ማለት ነው እውነት ለመናገር ፍፄ በጣም መልካም ልጅ ነው በጣም ማለት ነው እና ከመጣበት ጊዜ አንስቶ ለሀይሚ እና ለብሩኬ በጣም ወንድም በሉት በቃ የሚናገራቸው ቃላቶች እነሱን ለማስታረቅ እነሱን ለማስማማት የሚያደርጋቸው ነገሮች እጅጉን በጣም የሚያስደንቁኝ። ሰላም ለእናንተም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ልኝ እንግዲህ ለድምፄ በጣም ትልቅ ይቅርታ ጉፋን ይዞኛል ከሮመዳን ስራ ጋራ ማለት ነው። እንግዲህ ጉፋን ተጨምሮ አስቡት እንግዲህ ይህን አራት ቀን አልመጣውም ነበረ፣ ዩቱብ ላይ እስኪ ዛሬ ደግሞ ናፈቃችሁኝ እና ብቅ አልኩ ማለት ነው። ፍፄ ዛሬ በጣም ደስ ብሎታል። በአዳዲስ ስራዎች እንደሚመጣ ተስፋ እናደርጋለን። እንግዲህ ሰብስክራይብ እያደረግን እንግዲህ ሀያ ሺ አድርሱት ብለዋል። ሀይሚዬ ና ብሩኬ ግን ከዛ በላይ የሚገባው ልጅ ነው። በጣም መልካም ልጅ ነው። የሚገርማችሁ ነገር ብሩኬ ዱባይ መጥቶ ሳለ ከሀሰን ጋር ሲነጋገሩ ሀይሜ ና ብሩኬ እንዲለያዩ ትፈልጋለህ? እንዲህ እኛ እናስተካክለው እኛ እነሱ እንዲለያዩ አልፈልግም እያለ በጣም እንትን ሲል ነበር። እና በጣም መልካም ወንድም ነው። እና በዚህ ዘመን ደግሞ እንደዚህ አይነት ሰው ማገኘት እንደዚህ አይነት ወዳጅ፣ ወንድም፣ ጓደኛ ማገኘት መታደል ነው። እና እግዚአብሔር ጓደኝነታችሁን፣ ወንድምነታችሁን እግዚአብሔር አይቀይርባችሁ። አስተራቂ ሰው መሆን ደግሞ በጣም ትልቅ ነገር ነው። በነገራችን ላይ አስተዋይ ሰው ነው። በነገራችን ላይ አስተራቂ የሚሆነው ወደ ቡታጀራም ሀይሚዬ በቀደም ስትሄድም ፍፄ ነው ይዟት የሄደው። እንደገና ደግሞ ብሩኬ ደግሞ አንዱም ከዱባይም እንዲቀርም ነገሮችን ለማስተካከል ከላይ ከታች ሲሉ የነበረው ቤኪና ፍፄ ነበሩ። አይደለም እና በጣም መልካም ልጅ ነው። በዚህ ጊዜ ደግሞ እንደዚህ አይነት ሰው ማገኘት በጣም ትልቅ ነገር ነው እና እንግዲህ ዛሬ በ24 ሰዓት ውስጥ እንግዲህ 20 ሺህ ከ20 ሺህ በላይ ሰብስክራይብ እንደሚያገኝ ባለሙሉ ተስፋ ነው። በጣም መልካም ልጅ ነው። በጣም መልካም ጓደኛ ነው ማለት አንዳንድ ዚ ሰዎች መልካም የሚያደርጉ ሰዎችን ማበረታታት ምንም ማለት አይደለም እና ብዙ ተወዳጅነትንም አግኝቷል። ተወዳጅነትንም ያገኘው ደግሞ ያው እሱ መልካም ነገር ስለሚያደርግ ነው። ለጓደኛው እስከ ጥግ ድረስ ብዙ ነገር እያደረገ ስለነበረ መልካም ነገሮችን ስለሚናገር፣ መልካም ነገሮችን ስለሚያደርግ ነው እሱም ተወዳጅነትን ያመጣውና አሁንም እንግዲህ ፍቅራችሁ አይቀንስባችሁ። ሀይሚዬና ብሩኬ ትልቅ ሰፕራይዝ አድርገውታል ማለት ነው። በያላችሁበት ሰላማችሁ ብዝት ሲበድኝ። ውድ ቤተሰቦቼ ሰብስክራይብ እያደረጋችሁ ቤተሰቢው ነው የሮመዳን ስራ እንዴት ይዟችኋል? በርቱልኝ፣ ራሳችሁን ጠብቁ ውድ ቤተሰቦቼ፣ እህቶቼ፣ ያው ዛሬ ጉፋን ዘጋግቶኛል። እንግዲህ አጠር አድርጌ ናፍቃችሁ ኔ የመጣሁት ምንነች ላ የጠፋሽ አሰሪም እንዴ ምናም ስትሉኝ ነበረ። ያው ለሶስት ደቂቃ ያክል ነው ማለት ነው ዛሬ የመጣሁት። በያላችሁበት ሰላማችሁ በዝት በልኝ። ባይ ባይ።